ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ ተመልካቾቻችን። አንድ ሰዓት ሆኗል። ምዕራፍ 2 የቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። በኦሮሚያ ክልል በ2017 ዓ.ም ተምራት የሚተከሉ ችግኞችን ህብረተሰቡ እንዲከባከብ የክልሉ መንግስት ጥሪ አቀረበ። የፖለቲካ ፓርቲዎች በፖለቲካ ምህዳር ውስጥ ተፎካካሪ ለመሆን መሰባሰብና መጠናከር እንደሚገባቸው ተገለጸ። ከውጭ የፈረንሳዊ ፕሬዝደንት ኢማኑኤል ማክሮን በሩሲያና በዩክሬን መካከል ዘላቂ ሰላም ለማምጣት በተቻለ ፍጥነት የተኩስ አቁም እንዲደረግና ድርድር እንዲጀመር ጠየቁ። ተመልካቾቻችን ከምዕራፍ ሁለት የኤቲቪ 57 ዜናዎቻችን ጋር አብራችሁን ቆዩ። ጄኔራል ከሌ ባላለው ሀሳባቸውን በትጋት ወደ ሀብት የቀየሩ ባለመዋል ለአንዳንዱ ሙዚቀኛ፣ አንዳንዱ እግር ኳስ ተጫዋች ይሆናል። በእኔና በስፔን አሰልጣኝ መካከል የሚፈጠረው ልዩነት ምንድን ነው? ያን ጥሩ የሚያደረገውን ነገር በተለያየ መንገድ እንዳይሳካለት ማድረግ በጣም ደጋግመን የምንሰማው ታሪክ ነው። ፎርፌ ሰጥቶ ቡድኑን የሚያወርድ ሰምታችሁ ታውቃላችሁ? ያ በእኔ ተፈጽሟል። ግን በጎ ያልሆነ ሀሳብን በመያዝ ደግሞ በድህነት መቆየት ከድህነትም ወደ ባሰ መሄድ ይኖራል። ያን ቡድን ካላሰለጠንኩኝ ላርፋ አልችልም። ምን ሀሳብ ስለሌለን ሀብት ላናፈራ እንችላለን። በኢትዮጵያ ውስጥ አራት የሴካፋ ዋንጫ ያመጣ ብቸኛው ሰው እኔ የእነ ሳላዲን የእነ አላነ የነደጉ ደሞዝ 3500 ብር ነበረ፣ ትልቁ ደሞዝ። ለመጀመሪያ ጊዜ ብሔራዊ ቡድንም ስመረጥ ኮች ያው በምክትል አሰልጣኝነት አብረኝ ነበር፣ ታውቃለህ። ቋሚ ስራዬን የተውኩት የኢትዮጵያን ብሔራዊ ቡድን ለማሰልጠን ስል ብቻ ነው። ከዜናዎቹ ጋር አልጋንሽ ተካ ነኝ። በኦሮሚያ ክልል በ2017 ዓ ም የሚተከሉ ችግኞችን ህብረተሰቡ በትኩረት እንዲንከባከብ የክልሉ መንግስት ጥሪ አቅርቧል። በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በሰንቆሌ ተራራ ላይ የዘንድሮ የአረንጓዴ አሻራ መርሃ ግብር ተካሂዷል። አሊደደፎ ዝርዝር አለው። በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በሶንቆሌ ተራራ ላይ የ2017 የአረንጓዴ አሻራ መርሃ ግብር ተጀምሯል። የወንጪ ወረዳ ነዋሪዎችም ቀደም ሲል በሶንቆሌ ቀበሌ ላይ የተለያዩ ችግኞችም በማንከባከብ ላይ የቆዩ መሆናቸውን ገልጸው፣ ይህን ተግባራቸውን አጠናክረው እንደሚያስቀጥሉ ነው ለኢቲቪ የተናገሩት። ይህ ቀበሌ ህዝብ እችን ይህንን እንጨት አንከባክቦ ነው ያሳደጉት እኛም ደግሞ ተክለናል ተክለናል፣ እንዳት ደርቅ ይህንም አንከባከብ ማንከባከብ ለልጅ ልጃችን ደሞ ለውበት ለውበት ብቻ ሳይሆን ደግሞ ለምርትም ለአየርም ለውጥም እና ብዙ ነገር ደግሞ እንደሚያስተምረን እተማመናለሁ። የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ መኮንን ባይሳ የአረንጓዴ አሻራ መርሃ ግብር በዞኑ መጀመሩ ነዋሪዎች ለአረንጓዴ አሻራ ትኩረት ሰጥተው እንዲንከባከቡ ያስችላል ብለዋል። ሰገንታን አሻራ መገሪሳ ኩመ የ2017 የክልላችን የአረንጓዴ አሻራ ምርሃ ግብር በደቡብ ምዕራብ ሸዋ ዞን መጀመሩ ህዝቡ ከዚህ ቀደም ከነበረው የበለጠ የተተከሉ ችግኞችን እንዲንከባከብ የሚያበረታታ ነው። ለዚህም የክልላችንን መንግስት እናመሰግናለን። የኦሮሚያ ክልል የገጠር ልማት አስተባባሪ አቶ አዲሱ አረጋ የክልሉን የ2017 የአረንጓዴ አሻራ መርሃ ግብሩን አሻራቸውን በማኖር አስጀምረዋል። ገንዶ ተባድያ ቀምንሁ እንደ ኬሰት ቶኮን ቶኮን ሳኒ ኬሰት በክልላችን በሚገኙ ሁሉም የገጠር ቀበሌዎች ላይ ቢያንስ በአንድ ቀበሌ ሰባት የችግኝ ጣቢያዎች እንዲቋቋሙ ተደርጓል። ከዚህም በመነሳት በዘንዶ የአረንጓዴ አሻራ መርሃ ግብር ከአምስት ቢሊዮን በላይ ችግኞችን እንተክላለን ብለናል። የሚተከሉ ችግኞችም እንደየአካባቢው ለምግብ፣ ለደን፣ ለፓርክ ለፓርክና ለሌሎች አገልግሎቶች የሚውሉ ናቸው። የዚህ አካባቢ ነዋሪዎች ይህንን ደን በመንከባከብ ለአሁኑ ትውልድ እንዲበቃ አድርገዋል ማለት ነው። የአሁኑ ትውልድም የ2017 የአረንጓዴ አሻራ መርሃ ግብሩን የቀድሞ ትውልድን ፈለግ በመከተል እዚህ በሶንቆሌ ተራራ የተፈጥሮ ችግኞችን በመትከል ላይ ነው የሚገኙት። ለብክለት የሚዳርጉ ክስተቶች ላይ ቁጥጥር ማድረግ ባህል ሆኖ እንዲቀጥል የተጠናከረ ስራ ሊሰራ ሊገባ ሲሉ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ አሳሰቡ። ጽዱ ኢትዮጵያን ባህል እናድርግ በሚል መሪ ቃል ለስድስት ወራት የሚከናወነው መርሃ ግብር እንዲሁም የክረምት ወራት በጎ ፈቃድ አገልግሎት ስራን የአካባቢ ጥበቃ ባለሥልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በቦንጋ ከተማ አስጀምሯል። ሰለሞን ባረና ዝርጽራለው ጽዱ ኢትዮጵያን ባህል እናደርግ በሚል መሪ ቃል ለስድስት ወራት የሚከናወኑ ተግባራትና የክረምት ወራት በጎ ፈቃድ አገልግሎቶች ማስጀመሪያ በቦንጋ ከተማ ተካሂዷል። በመርሃ ግብሩ ላይ የተገኙት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ጽዱ ኢትዮጵያን እውን ለማድረግ የተጀመረው መርሃ ግብር በከተሞች ብቻ ተወስኖ የሚቀር ሳይሆን አሁን ላይ በገጠር አካባቢዎችም ተግባራዊ ተደርጎ ውጤት እየተመዘገበበት ይገኛል ብለዋል። አካባቢያችን፣ ለዜጎች ለሰዎች ምቹ እንዲሆኑ ራሳችን ከተላላፊ በሽታዎች የምንከላከልበት አካባቢያችን ጽዱ የምናደርግበት ትልቅ አጋጣሚ ነውና ይሄ ዛሬ የምናስጀምረው ዛሬ አስጀምረን የምንተወው ሳይሆን ሁልጊዜም ጊዜም በሳምንት የተወሰኑ ቀናትን ቤታችንን ግቢያችንን ከተማችንን የምናጸዳበት ለኑሮ ምቹ የምናደርግበት ንጹህ አየር እንደዚህ የምንተነፍስበት ሊሆን ይገባል። የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር በከተሞች መስፋፋትና በቆሻሻ አወጋገድ ሂደት የሚስተዋሉ ክፍተቶችን በማረም አካባቢያችንን ልንጠብቅ ያስፈልጋል ብለዋል። ጽዱ የሆነችን ኢትዮጵያ ለትውልድ ከማሻገር አንጻር መስራት አለብን ብለን ተነስተናል። ዛሬም እንግዲህ የምንጀምረው የፕላስቲክን ብክለት በመከላከል የአፈርም፣ የውሃም ብክለት በመከላከል የአየርም ብክለት የድምጽ ብክለትን እንዲሁም ደግሞ ከቆሻሻ አያያዝ እና አወጋገር ጋር ተያይዞ እየደረሱብን ያሉትን ችግሮችን በመፍታት በዕውቀት ብክለቶችን በመከላከል ከኛ ጀምሮ በስድስት ወር ውስጥ ሁሉም ንቅናቄ የአረንጓዴ አሻራ መትከል፣ መንከባከብ፣ መጠበቅ የሁላችንም ድርሻ በመሆኑ ያንን የምናደርግበት ይሆናል። የመርሃ ግብሩ ተሳታፊዎች በበኩላቸው ለጽዱ ኢትዮጵያ መርሃ ግብር ስኬት አማነትና ተጠቃሚነት የጀመሩትን ጥረት አጠናክሮ እንደሚቀጥሉም ገልጸዋል። እንግዲህ ህዝብ እንዲሆነው በአንድ ጊዜ ይህን ያክል ከለቀመ ና ይህን ካስጀመረ እንደ ግለሰብ ሁላችንን በየጊዜው አካባቢያችንን በማጽዳትና ቆሻሻ በመልቀም ምቹና ጽዱ የሆነ አካባቢ ለራሳችንና ለትውልድ መፍጠር መቻል አለብን። ና ይሄ ነገር የአንድ ቀን ዘመቻ ሳይሆን ሁለ በሰዎች ውስጥ ገብተው ቢቀጥል እኔ የተሻለ ነው ብዬ ነው ማስበው። በዚሁ ልክ ደግሞ እኛ ይህንን ግንዛቤ በመውሰድ በአካባቢያችን ላይ ተግባራዊ ማድረግ እንደሚኖርብን ያው አደራ ጭምር ነው የተሰጠን። የተመዘገቡ ለውጦችንም ቀጣይ ለማድረግ በየአካባቢው ያሉ አደረጃጀቶችን በተገቢው መጠቀም እንደሚያስፈልግ አብራርተዋል። ማዘጋጃ ከተሞች ላይ ያው በየሳምንቱ አርብ አርብ ወጥቶ ነዋሪውም የራሱን አካባቢም የሚያጸዳበት መንግስት ሰራተኛውም በተጨማሪ ወጥቶ የራሱንም አካባቢውን የሚያጸዳበት ሁኔታም ስላለ ይህንም ባህል እያደረግን እንቆያለን እንሄዳለን። ከዛ በተጨማሪ ታችም ከከተማም እስከ ታችኛው መዋቅርም ገጠር አካባቢም የተጀመሩ ነገሮችም አሉና እነዛን አዌርነሱን እንደገና ማጠናክረን ው ቅድም የተባሉ አደረጃጀቶችን ማጠናክረን ታች ላይም ባህል እንዲያደርጉ እናደርጋለን። በመራ ግብሩ የክረምት ወራት በጎ ፍቃድ አገልግሎት ስራ እየተበሰረ ሲሆን ቦንጋ ከተማን የማጽዳት የአረንጓዴ አሻራ ተከላና የአረጋውያንን ቤት የመገንባት ተግባር ተጀምረዋል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ክልል ለተጠናቀረው ዘገባ ሰለሞን ባርና ነኝ። የፖለቲካ ፓርቲዎች በፖለቲካ ምህዳር ውስጥ ተፎካካሪ ለመሆን መሰባሰብና መጠናከር እንደሚገባቸው ተገለጸ። ኢቢሲ ወደ ይዘት በሚል በጀመረው የይዘትና አቀራረብ ማሻሻያ ከተጀመሩ ፕሮግራሞች አንዱ በሆነው ዶት ስትሪም ላይ የፓርቲዎች ቁጥርን በተመለከተ ክርክር ተደርጎበታል። ወንድሰን አፈወርቅ ዝርዝር አለው። በኢትዮጵያ የፖለቲካ ፓርቲዎች ጠንካራ ለመሆናቸውና በጋራ ሰብሰብ ብለው ለመስራት መቸገራቸው ከሀገሪቱ የፖለቲካ ስብራቶች መካከል አንዱ ስለመሆኑ ይነሳል። በተለያዩ አጋጣሚዎች በተለይ ተፎካካሪ ፓርቲዎች መሰብሰብና መጠናከር እንዳለባቸው ሲናገሩ የተደመጡት ጠቅላይ ሚኒስትር አብይ አህመድ በቅርቡ ከመላው ኢትዮጵያ ከተውጣጡ የተፎካካሪ የፖለቲካ ፓርቲ ተወካዮች ጋር በተወያዩበት ወቅት የፖለቲካ ፓርቲዎቹ ጠንካራ ለመሆናቸው መንግስት ከፓርቲዎቹ ጋር በጋራ ለመስራት እንኳ እንቅፋት እየሆነበት ስለመምጣቱ ተናግረዋል። በጣም በርካታ ፓርቲ ነው ያለው። ሁሉም ሰው የሚፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን ስልሳ ሰባ ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት ሀያ ነው። አይበቃንም ካቢኔው ራሱ። ይሄ ያስቸግራል። ሰብሰብ ቢባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብንም። ኢቢሲ ወደ ይዘት በሚል በጀመረው የይዘትና አቀራረብ ማሻሻያ ከተጀመሩ ፕሮግራሞች አንዱ በሆነው ዶትስትሪም ላይ የፓርቲዎች ቁጥርን በተመለከተም ክርክር ተደርጓል። በዚህ የተለያዩ ሀሳቦች ክርክርና ሙግት በሚደረግበት ፕሮግራም ላይ የቀረቡት የኢትዮጵያ ሕዝቦች አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ አበባ አካሉ እንደሚሉት በሀገሪቱ ጠንካራ ተፎካካሪ ፓርቲዎችን መገንባት አልተቻለም። ፕሮግራማቸውን መሪዎቹ ራሳቸው በአግባቡ የሚያውቁት የረባ ፖሊሲ የሌላቸው ፍልስፍናቸውን እንኳን ሚዲያ ላይ ሲጠየቁ የማያውቁ በጣም ማኒፌስቶ የሌላቸው ምርጫ ሰዓት የነቁና የበቁ አባላት አይደለም የአባላት ቁጥራቸው እንኳን በጣት የሚቆጠር የሆኑ ማህተማቸውን ኪሳቸው ከትተው የሚንቀሳቀሱ ቢሮ የሌላቸው በመንግስት በጀት የሚንቀሳቀሱ መንግስት በየዓመቱ ምርጫ ቦርድ በኩል የሚደጉመው በጀት ነው እኮ። አሁን ፓርቲዎችን ያሉ ያስመሰላቸው በመድብ ለፓርቲ ስርዓትና የፓርቲዎች ቁጥር መብዛት መካከል ልዩነት አለ የሚሉት ባምቦ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ሴነሳ ደምሴ ፓርቲዎቹ ጠንካራ ለመሆናቸው በሀገር ላይ ተጽዕኖን ያሳድራል ይላሉ። እንደኔ ሐሳብ አፍሪካ ውስጥ የብዙ ችግሮች መንስኤ በጣም ትናንሽ አቅም የሌላቸው ግን ደግሞ ብዙ የሆኑ የፖለቲካ ፓርቲዎች መብዛታቸው በሀገሮች ውስጥ የተፈለገው እድገት ወጥነት ያለው ፖሊሲ እንዳይኖራቸው አድርጓቸዋል ብዬ አስባለሁ። የፖለቲካ ፓርቲዎች ተፎካካሪ ለመሆን ሰብሰብ በማለትና መጠናከር እንደሚገባቸውም ነው የተገለጸው። የኢትዮጵያ የፖለቲካ ምህዳር መስፋትና መጥበብ በፓርቲዎች ቁጥር አይደለም የሚለካው እውነተኛ የሆኑ ፓርቲዎች ወጥተው በእውነትም የኢትዮጵያ ሕዝብ አማራጭ ሆነው ስርዓቱን በአግባቡ መገዳደር ሲችሉና የህዝብን ድምፅ ሰብስበው በአንድነት በጋራ መቆም ሲችሉ ነው። የተበተነ ድምፅ ተይዞ ወደ ምርጫም ሲገባ ገዢውን ፓርቲ ለመገዳደር የሚያስችል ቁመናም አይኖረ ነው። ሰብሰብ ማለት ያስፈልጋል። የጋራ በሚያደርጉ ዋና ዋና አጀንዳዎች ላይ አብረን እስከ ቆምን ድረስ በአንድ አካባቢ በአንድ ብሔር ውስጥ ያሉ ፓርቲዎች አይደለም በአገር አቀፍ የተለያዩ ቦታዎች ላይ ያለን ክልላዊ ፓርቲዎችም አገር አቀፍ ፓርቲዎች ወደ አንድ መሰብሰብ ይሄ ጊዜው የሚጠይቀን ጉዳይ ነው። ያሉ የፖለቲካ ፓርቲዎች ተሰብስቦ በርዕዮተ ዓለም የሚመሳሰሉ በዓላማ የሚመሳሰሉ በፖለቲካ ፕሮግራም የሚመሳሰሉ ፓርቲዎች አንድ ላይ ሆኖ ተሰብስቦ ለሀገር፣ ለሕዝባቸው የሚሰሩበት መንገድ መፈለግ ያስፈልጋል። በኢትዮጵያ የፖለቲካ አውድ ውስጥ ያለውን በጋራ ያለመስራት የፖለቲካ ባህልን ማከምና ጠንካራ ሆኖ መቅረብ ከፓርቲዎቹ በቀጣይ ጊዜያት የሚጠበቁ ስራዎች መሆናቸውም ተገልጿል። የሲቪል ሰርቪስ ሪፎርም ስራዎች ውጤት ማሳየት መጀመራቸውን የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሬ ኃይሌ ተናገሩ ኮሚሽነሩ ከኤቢሲ ጋር ባደረጉት ቆይታ የሪፎርሙ ሙሉ ትግበራ በስምንት የፌዴራል ተቋማት በቀጣዩ ሀምሌ ወር ይጀመራል ብለዋል የሪፎርሙ ዓላማ ሰራተኛውን ማብቃት እንደመሆኑ ከሰራተኛ ቅነሳ ጋር የሚያያዝ አይደለም ነው ያሉት ዶክተር መኩሬ ኃይሌ የሪፎርም ስራዎቹን አስመልክቶ ሀብታሙ ተክለስላሴ ከኮሚሽነሩ ጋር ቆይታ አድርጎ ነበረ ተከታትለን እንመለስ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለቃለመጠይቃችን ፈቃደኛ ሆነው እዚህ ስለተገኙልን ከልብ እናመሰግናል እኔም አመሰግናለሁ እስካሁን የተገበሩት የሪፎርም ስራዎች ምን ውጤት አመጡ የህብረተሰቡን እርካታ የጨመሩ ናቸው ወይ በዘመናዊ የሰው ኃይል ከማስተዳደር አኳያ የሆነ ቦታ ላይ እውቀቱን በተግባር ማሳየት አለብን የሚል በመንግስትም አቅጣጫ በክቡር ጠቅላይ ሚኒስትራችንም በተለይ መንገድ አቅጣጫ ተቀምጦ ስለነበረ፣ ስለዚህ የለውጥ ስራው በምድብ በምድብ ነው ያደረግነው። የመጀመሪያው ምድብ ስምንት ተቋማት፣ ሁለተኛ ምድብ ላይ ዘጠኝ ተቋማት፣ ሶስተኛ ምድብ ላይ ሰባት ተቋማት ሆኖ መጀመሪያ ላይ በፌዴራል ውጤት ካመጣን በኋላ ወደ ክልል ማስፋቱ ቀጥሎ መምጣት አለበት በሚል ስትራቴጂ ነው ይሄ 23 ተቋማት ወደ 124 አገልግሎቶች በአንድ ጣራ ስር አገልግሎት መስጠት ጀምረናል። መተግበሪያ ሶፍትዌሮች የለሙለት እና ዘመኑን የተከተለ በዓለም አቀፍም በአፍሪካም ደረጃ ደረጃው የጠበቀ የአንድ ማዕከል አገልግሎት በኢትዮጵያ መጀመሩ የዚህ ሪፎርም አካል ነው። ስለዚህ አንድ ትልቅ ውጤት ስኬት ነው ማለት ነው። የመንግስት ሰራተኛው በተለያዩ የኑሮ ጫናዎች ውስጥ ነው የሚገኘው። በጥቅማ ጥቅሞቹ ተጠብቀው የተሻለ ክፍያ የተሻለ የኑሮ ሁኔታ ላይ ሆኖ በተሻለ መንገድ ተረጋግቶ ስራውን መስራት ህዝቡንም ማገልገል እንዲችል ምንድነው የታቀደው? ወደፊትስ ምን ታስባላችሁ? ከስርዓት አኳያ የተቀመጠው ጉዳይ አንደኛ፣ በአዋጁ ላይ የተቀመጠው ደመወዝ በየአራት አመቱ ይስተካከላል ተብሎ ተቀምጧል። ስለዚህ ስርዓት ነው፣ አንድ ከዚህ በፊት ያልነበረ ነገር ነው። ሁለተኛው ስርዓት የደመወዝ ጭማሪ የስራ አፈፃፀም በአግባቡ እስከተሞላ ጊዜ ድረስ በየሁለት ዓመት ታግዶ የነበረው የደመወዝ ጭማሪ በአዋጁ ተፈቅዷል። ሁለተኛው ጉዳይ ይሄ ነው፣ ከስርዓት አኳያ ማለት ነው። ሶስተኛው የብቃት ምዘና ይካሄዳል። ብቃታቸው ያረጋገጡ ሰራተኞች የደመወዝ ጭማሪ እናደርጋለን በሂደት ይሄ ተከማችቶ የመጣውን ችግር በዘላቂነት መፍታት ይቻላል ማለት ነው። በመንግስትም ደረጃ ውይይት እየተደረገበት ያለው ትልቅ ጉዳይ የቤት ችግር መፍታት ነው። የመኖሪያ ቤት ችግር መፈታት አለበት። የክልል መንግስታትም ስራይ ብለው ቦታ በማዘጋጀት ብድር በማመቻቸት መስራት አለባቸው። የፌዴራል መንግስትም በዚህ ጉዳይ ላይ እየተነጋገር ነው። ከሚመለከታቸው አካላት ጋር ከተማና መሰረተ ልማት ሚኒስቴርም ከገንዘብ ሚኒስቴርም ጋር እየተነጋገርን ያለ ነው። የፌዴራል የመንግስት ሰራተኞችም የቤት አቅርቦት ችግራቸው የሚፈታበት ሁኔታ መፈጠር መቻል አለበት። ይሄ ስርዓት ይበጅለታል ብዬ ጠብቃለሁ። ክብር ኮሚሽነር፣ ከሰሞኑ የሰራተኛ ቅነሳ አለ የሚል ማህበራዊ ሚዲያው ላይ የተዘዋወረ የነበረ ጉዳይ እንደነበረ ተመልክተናል። ና በእርግጥስ የሰራተኛ ቀነሳ ይኖራል ወይ? ይሄ ሪፎርም የሰራተኛ ቅነሳ ዋና ጉዳይ ብሎ አይደለም የሚሄደው። ይሄ ሪፎርም ዋና ጉዳይ ብሎ የሚሄደው ሰራተኛውን ማብቃት ነው። ብቃት ያለውና ብቃት የሌለው ይለያል። ብቃት ያለው በኦንላይን እና በካሊብሬሽን የተወሰነ ስልጠና ይሰጠዋል። ብቃት የሌለው ለራሱ ስልጠና ተዘጋጅቶለታል። ብቃት ያለው አረጋግጠናል፣ ተልኮ መፈጸም የሚችል ነው። እሱን ለተልኮ ዝግጁ ማድረግ ነው። ብቃት የሌለውን ደግሞ እንደገና ለሁለት እንከፍለዋለን። የተወሰነ ክፍተት ያለበትን በሞጁላር ስልጠና፣ ትልቅ ክፍተት ያለበትን ሰፕሊመንታሪ ስልጠና ብለን ዋና ትኩረታችን አሰልጥነን አብቅተን ለማሻገር ነው። ከ20 ዓመት በላይ ያገለገለ ሰው የበለጠ የካሪየር ኦፖርቹኒቲ የበለጠ የሚያድግበት ሁኔታ የተፈጠረበት እንጂ ከዚህ በፊት የነበረው ከ10 ዓመት በላይ አገልግሎት ዋግ የለውም የሚል ነው የነበረው። ከዚህ በፊት በጆብ ኢቫሉሽን ግሬዲንግ ያ በሙሉ በዚህ ፖሊሲ ተስተካክሏል፣ በአዋጁም ተስተካክሏል። አሁን በምንሰራቸው ዝርዝር የአፈጻጸም ሰነዶችም ላይ ይሄ በሙሉ የተስተካከለ ነው የሚሆነው እና ይህንን በተመለከተ ምንም የዓመት ገደብ ተደርጎ ከስራ ለመቀነስ የታሰበ ነገር የለም። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ላደረግነው ቃለ መልስ ለሰጡን ሀሳብ ከልብ እናመሰግናለን። በአብሮነት አሻራን ማኖር በማህበረሰብ ውስጥ አንድነትን እንደሚያጠናክር ተገለጸም። በጅማ ከተማ በተደረገ የጋራ የችግኝ ተከላ መርሃ ግብር ኢትዮጵያን አረንጓዴ ለማልበስ በአንድነት መስራት እንደሚገባም በመርሃ ግብሩ ላይ የተሳተፉ ነዋሪዎች ተናግረዋል። ራሄል አብደላ በዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል በተለያዩ የሀገሪቱ አካባቢዎች እየተተከለ ይገኛል። ይተከላሉ ተብሎ የተዘጋጁ ችግኞች ሶስት ነጥብ ሰባት ሚሊዮን ችግኞች ናቸው። አሁን በሚገኝበት በጅማ ከተማም ሰባት መቶ ሺህ ችግኞችን በተለያዩ ቀበሌዎች እየተተከሉ ይገኛሉ። በዚህ የችግኝ ተከላ መርሃ ግብር እንግዲህ አሁን ከኋላ እንደምትመለከቱት የሃይማኖት አባቶች፣ ህጻናት፣ ወጣቶች፣ ሌሎችም ሴቶች ተገኝተውበታል። ሁሉም የማህበረሰብ ክፍል እየተሳተፈበት የሚገኝ የችግኝ ተከላ መርሃ ግብር ነው። እኔም ዞር ዞር ቤ ከእነሱ ጋር ቆይታ አድርጌያለሁ። በዚህ የችግኝ ተከላ እንግዲህ በጋራ ችግኞችን መትከል አብሮነትንም የሚያጠናክር ነው። የአካባቢ ጥበቃ ላይ በጎ ተጽዕኖ ከማሳደሩን ባለፈ ደግሞ በጋራ እነዚህ አይነት እውነቶች ላይ መሳተፍ አብሮነትን የሚጨምር መሆኑን ገልጸውልኛል። በጣም በቃ እስነት አለኛ ይህ መሰለሽ እኔ አካል ጉዳተኛውን እንደዚህ መሳተፈ እኔ ደስተኛ ነኝ። እኔ በጣም ደስ ይለኛል። በአመት በአመት ተክላለሁ፣ እጄ ገባለሁ፣ ተክላለሁ፣ ቤቴ ተክላለ ሁሉ ነገር እንሰራለን፣ ሰራለሁ እኔ። እግዚአብሔር ይመስገን፣ ህዝቡ በጋራ ወጥቶ በአንድነት ወጥቶ ይሄን ግሪን ሌጋሲ ለማሳካት እየሰራ ነው የሚገኘው። ይሄ ደግሞ የሚቀጥል ነገር ነው። አንድነታችንን በጋራ የመኖር አብሮነታችንን ትልቋን ኢትዮጵያ ለመገንባት የጋራ እይታ እንዲኖረን አገራችንን በጋራ እንድናሳድግ ታስቦ እየተሰራ ነው። ይሄ የሚያመላክተው የሕዝባችን አንድነት እንዳለው ፍቅር እንዳለው በጋራ የራሱን አሻራ እያስቀመጠ ያለበት ሁኔታ ይታያል። ይሄ ደግሞ ለወደፊትም ይቀጥላል። የአረንጓዴ የልማት ስራዎች በተፈጥሮ ሀብት የተራቆቱ የደረቁ ሀይቆች፣ ወንዞች ወደነበሩበት እንዲመለሱ የሚያገዝ ከዛ በተጨማሪ ደግሞ ሀገሪቱ በምግብ እራሷን ያደረገች ያለችውን ጥረት እንደዚሁ የሚያሳካ መሆኑ ይታወቃል። ከዛ ማለፍ ሲል ደግሞ ቀደም ሲል እንደተመለከት ነው በጋራ የተለያዩ የማህበረሰብ ክፍሎች ችግኞችን መትከላቸው አብሮነትን፣ አንድነትን ለማጠናከርም እንደዚሁ የሚያገጽ ነው። ወደ ውጭ ዜና አልፈናል። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን በሩሲያ ና በዩክሬን መካከል ዘላቂ ሰላም ማምጣት እንዲቻል በተቻለ ፍጥነት የተኩስ አቁም እንዲደረግና ድርድር እንዲጀመር ጠይቀዋል። ማክሮን ከሩሲያው አቻቸው ቭላድሚር ፑቲን ጋር ከ2022 በኋላ ለመጀመሪያ ጊዜም በስልክ ተወያይቷል። ተስፋዬ ለሜሳ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። የሩሲያና ዩክሬንን ጦርነት አስመልክቶ ሰሞኑን በርካታ ዓለም አቀፍ ጥረቶች እየተደረጉ ሲሆን በዚህ መሰረት የፈረንሳዩ ፕሬዝደንት ኢማኑዌል ማክሮን ከሩሲያው አቻቸው ቭላድሚር ፑቲን ጋር ለሁለት ሰዓታት የፈጀ የስልክ ውይይት አድርጓል። ይህ በሁለቱ መሪዎች መካከል እንደ አውሮፓውያን አቆጣጠር ከ2022 ወዲህ የተደረገ የመጀመሪያው ቀጥተኛ ንግግር ነው። በውይይቱ ወቅት ፕሬዝደንት ማክሮን ፈረንሳይ ለዩክሬን ሉዓላዊነትና የግዛት አንድነት ያላትን የማያወላውል ድጋፍ አ ተጽዕኖ ሰጥተዋል። በተጨማሪም በተቻለ ፍጥነት በዩክሬን የተኩስ አቁም እንዲደረግና በሩሲያና ዩክሬን መካከል ዘላቂ ሰላም ለማምጣት ድርድር እንዲጀመር ጠይቋል። በተቃራኒው ፕሬዚደንት ፑቲን የምዕራባውያን ሀገራት በዩክሬን ግጭት ውስጥ ቀጥተኛ ተሳትፎ እንዳላቸው በመግለጽ ማንኛውም የሰላም ስምምነት የችግሩን ዋና መንስኤዎች መፍታትና አሁን ያለውን የክልል ሁኔታዎች ያገናዘበ መሆን አለበት ብለዋል። ፑቲን አክለውም ምዕራባውያን ለረጅም ዓመታት የሩሲያን የደህንነት ስጋቶች ችላ ብለው ዩክሬንን ጸረ ሩሲያ መድረክ አድርገው እንደፈጠሩ ተናግረዋል። የሊሴ ቤተ መንግስት እንደገለጸው ሁለቱ መሪዎች ጥረታቸውን በጋራ ለመስራትና በቅርቡም በድጋሜ ለመነጋገር ተስማምተዋል። ሁለቱ መሪዎች በቅርቡ እንደገና ለመነጋገር መስማማታቸው የውይይት መንገዱ ክፍት እንደሆነ የሚያሳይ ቢሆንም በዩክሬን ያለው ጦርነት በአጭር ጊዜ ውስጥ መፍትሄ ያገኛል ብሎ ለመገመት ያስቸግራል። የዚህ የስልክ ንግግር ዋናው ፋይዳ ታዲያ ምናልባትም ለወደፊት ድርድሮች መነሻ መሆኑና በከፍተኛ አመራሮች መካከል ግንኙነት አለመቋረጡ ሊሆን ይችላል። በአጠቃላይ ይህ የስልክ ውይይት በዩክሬን ጦርነትና በሌሎች አለም አቀፋዊ ጉዳዮች ላይ ያለውን ውስብስብና እርስ በርስ የተሳሰረ የፖለቲካ ሁኔታን የሚያሳይ ነው። ምንም እንኳን ወዲያውኑ መፍትሄ ባይመጣም ዓለም አቀፍ ጥረቶች ለሰላም መፍትሄ ከመፈለግ እንደማይቆጠቡ የሚያሳይ ምልክት ነው። በሌላ ዜና ደግሞ ፕሬዝደንት ማክሮን በስልክ ንግግራቸው ከሩሲያቻቸው ጋር የኢራንን የኒውክሌር መርሃ ግብርና ሚሳኤሎችን አስመልክቶም ተወያይተዋል። ማክሮን ኢራን የተባበሩት መንግስታት የኒውክሌር ጦር መሳሪያ አለመስፋፋ ስምምነትን እንድታከብርና ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር በቅርበት እንድትሰራ አሳስበዋል። ፑቲን በበኩላቸው ኢራን ሰላማዊ የኒኩሌር ፕሮግራም የማካሄድ መብት እንዳላት መናገራቸውን ክሪምሊን አስታውቋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የቲቪ 57 ዜናዎቻችን እንደቀጠሉ ነው። ሰዓቱ የቢዝነስ ነው። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባቸው